ለወላ ወላ ንግስቱና ንጉሱ እንግዲህ ዛሬ በልዩ ቪዲዮ ጠብቁን ብለው መጡላችሁ። እነሱ ማናቸው? ስማቸው አብርሃም ታደሰ ይባላል። አንዲቷ ደግሞ ሩታ ሀብቴ ሀብታሙ ትባላለች። እንኳን ደህና መጣችሁ፣ የኛ ውዶች፣ የእኛ የሚዲያው መሪዎች። አሰላሙ አለይኩም ወራህመቱላ በረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላም እና ጤና ደስታ እመኝላችኋለሁ ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉኝ ላይክ አድርጉኝ አይከፈልበትም። እና ሰሞኑ አፌ በልቶኝ ነበረ። ከዛ ተናገርኩኝ። ከዛ ተቀጠቀጠ ማለት ነው፣ ቻናል ተቀጠቀጠ። ይኸው አፌም ደግሞ አይሞትም አይሞትም። በነገራችን ላይ ቻናል እንጂ አፌን አትቀጠቅጡትም። ለማንኛውም ላይክ አድርጉኝ ጋይስ። እና ሩታይና አብርሽ ሸበላው ዛሬ በልዩ ቪዲዮ ጠብቆን ብለው ከች ብለዋል ማለት ነው። እናንተ በፀሐይን በሙቀት ነው የወጡት። ወይኔ በላቸው ፎቶ ፖ ወስቱ ብለን የባሰ አቃጠልናቸው መሰለኝ። ማለቴ እንትን ነው ፀሐይ ነው። በአሁኑ ሰዓት ደግሞ በጣም ይሞቃል። ዱባይ ደግሞ ከሳውዲ ይብሳል መሰለኝ። እኔ ሲሎ ነው አይሰማውኝ። እና አብረሽ ራሱ አይኑን ጭምድድ አድርጎታል። እዩት። ብንትኑ በምንድን ነው በምንጽሩ ማየት ትችላላችሁ፣ መገመት ትችላላችሁ። እናላችሁ አንዳንድ ልጆች እንግዲህ ሩታዬ ዳኒ ነው የሚያገባት፣ እስተፈሩላ ሌላ ዚም እንደዛ ም የምትሉ አላችሁ። በመቀጠል ደግሞ እናንተ በጎች የመዳን በጎች ማለት እንጂ የመዳን ቅመሞች አይደለንም፣ ከእናንተ አንቆጠርም የምትሉም አላችሁ። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንደውም እኛ እኛ እኛ ከእናንተ ጋር የመዳን ቅመሞች እንድንባል አንፈልግም። ለምን እንደሆነ ታውቃላችሁ? ሶሪ ለሰው ልጅ ክብር ስለሌላችሁ። ወይም ደግሞ ለሰው ልጅ በቃ የሰው ልጅ እኮ በማንነቱ ይወደዳል በማንነቱ ይከበራል። እነሱ በሰሩት አይነት በሰሩ የፈለጉትን ስራ ይስሩ። ወደድንና ፈቅደን ለተከተልን ሰዎች ታዲያ ለአከበርን አክበር ስበቃለ ሰው ልጅ አከበር ነው እንበለው። ስለዚህ እንደናንተ ሳይሆን እኛንን እንዳውም ከእናንተ ጋር የመደንቅማሞች መባል የሌለብን እላችኋለው። ሌላኛው ደግሞ ትኩሳት ፍቅር ልትመጣ ነው። ዳኔ ሩታ ነው የሚያገባት። አብረሽ ፀጌ ነው የሚያገባው። አደለም አደለም አደለም አደለም። ተመለሺ፣ ተመለሺ፣ ወደ ኋላ ተመለሺ። ዳንኤል ሩታን ነው የሚያገባው፣ ማርቆስ ደግሞ ጸጌ ነው የሚያገባው፣ አብርሽ ደግሞ ፍቅር ነው የሚያገባው። እውነታችሁ ነው? እረ ተው፣ በህግ አምላክ ይሁንባችሁ። ሁሉም የራሱ ህይወት አለው ስላችሁ። ባይሆን ባይሆን ሞቅ ደመቅ ያለ ድራማ ይከሰትልናል ብዬ አስባለሁ። እሱ ምንድን ነው ፕሮግራሙ ካለቀ በኋላ ማርቆስ ጸጌ አገባለሁ ይላል ማለት ነው። ከዛ የዛን የበደ ድራማ ይወጣና የመጡበትን ያወጡትን ወጪ እንዲያነሱ ያነሱ እናደርጋቸዋለን። ማለት ነው አድርጉት። እውነት ነው ብላችሁ ያወጣችሁትን ወጪ እጥፍ አድርጋችሁ ማንሳት አለባችሁ። እውነት ነው ብላችሁ ዝም ብላችሁ እንዳትመለሱ። እንዲ እንደዚህ ተረግጠንማ ተሰድበን ብሩን ያወጣችሁትን ብር እንደምንም ብላችሁ ነቅላችሁ አውጡት። በቃ ይሄ ነው ምላችሁና በደንብ ስሩ እና ሁላችሁም ጫኑ በየቤታችሁ ጸጌም ጫኝ፣ ዳያኒም ጫን፣ ሩታይም፣ አብርሽም፣ ማርቆስም ሌላም የቡታ ጀራ ዩቱበሮች ሊመጡ ነው። እነ ጋይስ፣ ሰርፕራይዙ ምንድን ነው? እርግዝና ነው፣ መኪና ነው የምትሉ ብዙ ልጆች ያላችሁ እኔ ተነግሮኛል። ቁረጠኝ ኩና ቁርጥ አደረገኝ። ና ረ ምንድን ነው ሰርፕራይዙ? ተናገሩ አልኮኝ እና እኔ ደግሞ መናገር አልችልም። እናንተ ተናገሪ ያላችሁኝ ልጆች አላችሁ። እኔ ከተናገርኩኝ ማለት ነው ስልክ ራሱ አያነሳኝም፣ አያነሳልኝም። እንደውም ብሎክ ነው የሚያደርገኝ ስለዚህ ለምንድን ነው የምናገረው? እየቆረጣችሁም ቢሆን ምንም እያላችሁ ቢሆን ጠብቆ ማለት ነው፣ ወይም መኪና ወይም ደግሞ ልጅ በሁለት አንዱ። በነገራችን ላይ እናንተ ትገምታላችሁ። መገመት ያቀታችሁ ሁነቴ ነው ምላችሁና እርግዝና አላችሁ፣ መኪና አላችሁ። እና በሁለት አንዱ መርጣችሁ ቁጭ ብላችሁ ጠብቆ እስከዛ ድረስ ቅዳሜ ነው። ቅዳሜ ደግሞ መጠበቅ ትችላላችሁ ማለት ነው። እና እንዳይቆርጣችሁ ብቻ በሁለት አንዱ ገምታችሁ መኖር ትችላላችሁ። የትኛው ይሆናል ብላችሁ በአንዱ ወስኑና ቁጭ ብለውና እኔ ነግራችሁ ነበረ ነገር ግን አልችልም። እኔ ባይመልስልኝ ስልክ ወይም ደግሞ ሚስጥር ባይነግረኝስ ከዚህ በኋላ እንዴ እኛም እኮ ስለማንናገር ወይም ደግሞ ሚዲያ ላይ አውጥተን ስለማናወራው እኮ ነው የሚነግረን እንጂ እናዴ ሌላማ ስልክ ራሱ አይመልስልንም ደግሞ በብሎክ ያጠናግረናል። ስለዚህ ስለዚህ ዝም ብለን መቀመጥ ነው ያለብን፣ ያለን አማራጭ ላቸዋለ ውድ ቤተሰቦች። ግን ሰርፕራይዙ እኔ ደስ ብሎኛል፣ እውነት ለመናገር ሩታዬ፣ ይገባሻል፣ የምር ይገባሻል። ያኔ ስለሚገባትን ነው። ሌላ ደግሞ በሰፊው ሩታ ራስዋ ማለት ነው። አሁን ሩታ ሰርፕራይዝ ከተደረገች በኋላ ሩታ ራስዋ ለአብረች ሰርፕራይዝ እንድታደርገው ፈልጋለሁ እኔ እውነት ነው የምላችሁ። ድምጻችን ይሰማና በፈለገችው ነገር ሰርፕራይዝ ታደርገው ላለው ማለቴ፣ ባለፈው ቤቷ ምናምን እንትን ብላ ሰርፕራይዝ ያደርገዋል። ከዛ የበለጠ ደግሞ ሌላ ነገር ሰርፕራይዝ እንድታደርጊው እንፈልጋለን ሩታ የኔ ውድ። ሌላ ደግሞ ምነው እንደ ጸጌ፣ ትላንትና ጸጌና ሩታ እየጨፈሩ ነበረ። አልጨፈሩም፣ በነገራችን ላይ ጨፈሩ አይባሉም እና ዝም ብሎ እንደዚህ እንደዚህ እያሉ ነበረ። ሩታዬ ቶሎ ብላ ውጥት አለች ማለት ነው። እና ምነው አንቺ እንደ ጸጌ እሆናለው ብለሽ እንደ ጸጌ መሆን አልቻልሽበትም፣ መቼምም አትሆኝም እያሏቸዋል ነበረ። እኔ ሩታዬ እንድትጨፍር አልፈልግም ባጭሩ ማለት ነው። ሲቀጥል ደግሞ ቀበጥ ቀበጥ እንድትል አልፈልግም። ያኔ ቀበጠች ማለት ማለት ነው ቶሎ የመጥላት ባህሪ ይኖራቸዋል። ተጣሏት አላቸው። ሮጣ ለምን እንደሆነ ታውቃላችሁ? የሆነ ልብሷን ምናምን ሰርታ አስተካክል ትመጣለች። ብቻ የሆነ ሀረካት ካለባት ማለት ቶሎ ነው የምትጠሏዋል። እኔም ደግሞ ያ ነገር እንድትጠላ ስለማልፈልግ ቅብጠቷ አልወድላትም ማለት አልወድላትም፣ ስላችሁ በጣም ቀበጥ ብላ እንድትመጣ አልፈልግም ማለት ነው እና በዛ በዛ ደግሞ ልጅቷ የምትታማ ልጅ አይደለችም። እኔ አደንቃታለሁ። ለምንድነው ማደንቃት የሮጣ ለምንድነው ሩታ የሩታ የምላት ለምንድነው? ለራሴ ምክንያት አለኝ። አንደኛ ተገላልጣ አትጨፍርም። ተገላልጣ ስላችሁ ሱሪ ትለብሳለች፣ ቲቸርት ትለብሳለች፣ ወይም ደግሞ ቀሚስ ትለብሳለች እና ስትጨፍር አይቻት አላቅም። ወይም ደግሞ በቃ የሆነ ቅብጥብጥበጥበጥ የለም እንደዚ አይነት ነገር እና ሴት ልጅ ደግሞ ረጋ ሰከን ስትል የሆነ ደርባባ ስትሆን ነው የሚያምርባት እንጂ ስትቀብጥ አይደለም። እውነት ለመናገር እውነቱ ነው የምነግራችሁ። ስለዚህ ሩታዬን ለእኛ ተውልን ለማለት ነው። ውድ ቤት ሰዎች፣ የቀበጠችም አልቀበጠችም አማረባትም አላማረባትም ትላንትና ራሱ እንደ ቁንጥጥ ብላችሁ ስታድግ እኮ የሆነ ነገራችሁ የሆነ ሰከን ይላል ማለት ነው። እና ፀጉሻም ደግሞ ማለት ነው እናንተ የዳኒ የማን ነው የጸጌ ፎቶ ያስቀመጣችሁ ልጆች ናችሁ ዳኒ ሩታ ነው የሚያገባው የምትሉ ማለት ነው። ለምንድን ነው እንደዛ የምትሉት? ዳኒ ለፀጉሻ ነው ፀጉሻ ነው የሚያገባው ማለት ትታችሁ ጭራሽ አብርሽ ነው አይደለም ማነው ስሙ ዳያኔ፣ ሩታን ነው የሚያገባው። እኛ ሞተን ቆመን፣ ዳያኔ ሩታን የሚያገባው ዳኒ ለጸጌ ነው ወይም ደግሞ ዳኒ ባለፈው እናንተ እናንተ ሜሪ ሚስቴ ናት ብሎ አምነን ምነን እኔ አልተቀበልኩም፣ እኔ አልተቀበልኩም። የተቀበላችሁ ልጆች አላችሁ ሚስቱ መሆኗን አለመሆኗን እርግጥ አደርጋችሁ እርግፍ ያኔ ማለት እርግጥ አደርጋችሁ በደንብ አደርገው ተንትኖ ሳይናገረን ለምን ዲራማው ጨረሱት? ለምንድነው እንዲነግሩን ያላ ያላደረጋችሁን ያለውበትም

ማናማ እንደሆኑ አላቅም እኔ ፍቅር ትምጣም ማት ባለፈው ፍቅር ትመጣለች ተብያለሁ በእርግጥ ነገር ግን እኔ አላቅም እላችኋለሁ ነገር ግን አሁን አብረሽ ይመጣሉ ያላቸው ልጆች አሉ እና ማን እንደሆኑ ግልጽ አላደረገም ያኔ ማክሰኞ ነበር ይገባሉ የተባለው ማለት ነው ማታ ትላንትና ነው መሰለኝ ስለዚህ ዛሬ ያኔ ተቀብሏቸዋል ብዬ አስባለሁ እላቸዋለሁ በዛ ላይ ደግሞ ጋይ ሦስት ሳምንት ነው የምንቆየው አላለም መሰላቸው አብረሽ ሦስት ሳምንት ነው የምንቆየው በመጀመሪያ እኮ እናንተ ሰሞኑ ማለት ነው እነግራችኋለሁ። እኔ ይህ ሁሉ ነገር ከተስተካከለ በኋላ አልኳቸው አይደለ። እንዴት እንደተስተካከለ በስንት መከራና ውጣ ውረድ አልኳቸው። አንድ ሰው የሚጠይቀኝ ይታጣ። እኔም አልነግራችሁም። ለምን አልጠየቃችሁኝም? ምን ነበረ? እንዴት ነበረ አላላችሁኝም። እና ለማንኛውም ሰላም ሆኑልኝ።